ሳምንት ሙሉ ነው፣ ስንት ቀን ሙሉ አንቺ ጋር ቆይቷል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር ይቆያል ማለት ነው። ከአንድ ሳምንት በኋላ እመጣልሻለሁ። በጣም ነው እንደ የምትቀልደው። መብት አለኝ አይደል? እኔ በልጄ አንቺ መብት እንዳለሽ ሁሉ እኔም መብት አለኝ። እንደሆነ ከእናቱ ነጥቀ ጡትም፣ ገና ራስ ልጅ ጡት የማይጠባ ምናምን ወተ ትገዛለታለህ። በቃ እንገናኛለን። መልካም ጊዜ ይሁንልኝ። ኧረ እባክህ

እንዳትሄድ ልብ እየፈራ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደማ ናቸው። እኔ በጣም ደና ደና ደና ነኝ ቤተሰቦቼ። ዛሬም እንግዲህ ወደ እናንተ ተመልሽ ይመጥቼላችኋለሁ በአዲስ ነገር፣ በአዲስ ሀሳብ፣ ደስ በሚል ነገር ማለት ነው ቤተሰቦቼ። ዛሬ ግን ትንሽ ከሌላ ጊዜ ለየት የሚያደረው የሚያደረገው ትንሽ አስደንጋጭ ነገር ነው ይ ቤተሰቦቼ። እንግዲህ ዛሬም ወደ ነ ሩታ ቤት ሄድና ልጅን መውሰድ ፈልጋለሁ ነው ምላት ረ አንድ ሳምንት ያህል አንቺ ጋር ሆኗል እና በኋላ ያለው ጊዜ ደግሞ እኔም ጋር አንድ ሳምንት መቀመጥ አለበትና። ይዞ መሄድ እፈልጋለሁኝ ብዬ ዛሬ እንግዲህ ልጄን ይዤ ልሮጥ ነው፣ ልጠፋ ነው ማለት ነው ቤተሰቦቼ። እና እንግዲህ ሩታ ምን እንደምትለኝ አላቅም። ትደነግጣለች ምናምን የሚልት ነገሮች ለማየት በጣም ጓጉቻለሁኝ። ልጁን ካልጋ ላይ አንስቼ እንግዲህ ይዤ እሮጣለሁኝ ማለት ነው ቤተሰቦቼ። ይዤ እሮጣለሁ ስላችሁ ብቻ ሞመንቱን በደንብ ቀርጥላችኋለሁኝ። በደንብ እዩት ቪዲዮውን። ሞር ስታዩት ይሻላል እና ሩታ ምን እንደምትል ለማየት ጓጉቻለሁ። ቤተሰቦቼ እንግዲህ ይሄ ቪዲዮ በደንብ ያዝናናቸዋል ትውዱታላችሁም ብዬ አስባለሁኝ። ስለዚህ አሁን ቀጥታ ሩታ ጋር ነው የሚሄደው ማለት ነው ቤተሰቦቼ። ይህ ሰሞን ትንሽ መመላለስ አብዝቻለሁ፣ ይደብራል አውቃለሁ፣ ግን ደግሞ ያው ሩታ እንዳይከፋት እና እንዳይደበራት በቻልኩት አቅም ቀን ቀን ሁልጊዜ ግዜ ይሄድኩኝ የሆነ እሷን ፈን የሚያደረግ ነገር የሚያስደስታትን ነገር አድርጌ መመለስ ነው የምፈልገው። እና ዛሬም እንግዲህ ሩታዬን ፕራንክ እናረጋታለን ማለት ነው። ሁላችሁም ይህንን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት። እንደምትወዱት እርግጠኛ ስለሆንኩኝ በዚህ ቪዲዮ ቢያንስ ከ30 ሺህ በላይ ላይክ እንዲኖር እፈልጋለሁኝ። እና ቤተሰቦቼ አብራችሁን ቆዩ። ይህንን ቪዲዮስ ከመጨረሻው አለማየት ዛሬ ንፉግነት ነው፣ ምር በኔ ይሁንባችሁ። ና ሙሉን ጨረሳችሁ እዩት፣ ትወዱታላችሁ። ስለዚ አሁን ቀጥታ እዛ ነው የምንሄደው። ወረ ሰዓትም እየረፈደ ስለሆነ ወደ ሩታዬ ጋር ነው የምሄደው። ቪዲዮን ማስጀምረው እዛው ቤት ውስጥ ስገባ ነው ቤተሰቦቼ፣ ለምን መንገድ ላይ ምናምን መቅረጽ ትንሽ ይከብደኛል። ግቢ ውስጥ እንኳን ሰው ምናምን ሊኖር ይችላል ድንገት ብዬ ስለምፈራ አሁን ላይ በርግጥ ትናንትና ምናቷ ነበረች ጀርባ ላይ ግን ሳታይ ነው የወጣሁትና ዛሬም እንደዛው ለማድረግ እሞክራለሁ ማለት ነው ቤተሰቦቼ ድንገት መታም ካየችኝ እናቷም እንግዲህ ምንም ማድረግ አልችልም ቤተሰብ እና ለማንኛውም አሁን ቀጥታ ሊድ ወሬ አላብዛባችሁ አሁን ሩታ ጋር እንሄዳለን እናስደነግጣታለን አብራችሁን ቆዩ ግድ የለም ልቤ ይችላል፣ ችላለ ወይኔ፣ ቢያመኝም ጨክኖ አንቺን የሚበላ አረ እኔ ሳንጀስት የለኝም። የን ቀቢያ አልበለሽ እንዴት ነሽ? ደህና ነሽ? ምን ነው ደነገጥሽ? አሁን እኮ እንደ ቤቴ አይቼዋለሁ ቤትሽን እ ደህና ነሽ? በየጊዜው በሰላም ነው የምትመላለሱ። እንደዚህ ቅቤ አልወድም ምናምን ምናምን ስትይ እየሰማሁ ነበረ። ዛሬ ግን አምጥፋው መርገውብሻል። ብዙ አልጠጋሻ፣ የእኔ የውጭ ጠረን ልጅሽን ጉንፋን ያስይዘዋል። የአንቺ ጸጉርሽ ቅቤ ግን ልጅሽን ምንም እንትን አይለውማ። ቅቤ እኮ ምንም አይለም። ልጅ እኮ ገላው ቅቤ ይቀባል። አሁን ልጠይቅ ዝም ብለህ ሳትናገር በቃ ዝም ብለህ መምጣት መሄድ መግባት መውጣት መብቴ ነው ምን መሰለሽ እዚህ ጋር ትልቅ ጉዳይ አለኝ ልጅ የመሰለ ነገር አሁን ለማንኛውም ሩታ የቀንዱ ቀልድ ነው የመጣሁበት አላማ ምን መሰለሽ ልጄን ይዤ ልሄድ ነው አንድ ሳምንት ደግሞ ከኔ ጋር ሆኖ መልሼ አመጣዋለሁ እየቀነቁ እንዳይመስልሽ ሩታ አቀብኛለች እንዴ የምርዥ ወደ የለ የመጣሁት ማለት

እኔ ምን ላንቺ ምርት እግዚአብሔር ነው እየቆረኩለት ነበር እና ልጅ አንድ ሳምንት እኔ ጋር ቆይቶ ሳምንት ሙሉ ነው፣ ስንት ቀን ሙሉ አንቺ ጋር ቆይቷል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር ይቆያል ማለት ነው። ከአንድ ሳምንት በኋላ መጣልሻለሁ። በጣም ነው እንዴ የምትቀልደው? መብታለኝ አይደል? እኔ በልጅ አንቺ መብት እንዳለሽ ሁሉ እኔም መብታለኝ። እንደሆነ ከእናቱ ነጥቀጡትም፣ ገና አራስ ልጅ ጡት የማይጠባ ምናምን፣ ወተት ተገዛለታል። ምን አንተ ውስጥ የምልታደረገው ነው? ወተት ታጠጣው፣ ወተቱን ለራስ ታጠጣው።

ለአንድ ሳምንት እኮ ነው አይቻልም አይደለም ለአንድ ሳምንት ለአንድ ሰዓት ይዘኸው አትሄድም ያሟል ነው እየተመላለስ እንደፈለግ ስለዚህ እሱን አልከለከልኩም ነው እየመጣ እየተመላለስ ክያየ የት ነው የምትወስደው ይሄንን አራስ ልጅ እኮ ነው ለማንኛውም ፋሚሊ ልጅ ያለኝ ሰው ነኝ፣ እንደምታዩት። ይህ ቆንጅ የልጅ ልጅ የላችኋል፣ ያውም እኔን የመሰለ ማለት ነው። በእሱ ቢወጣ በጣም ነበር የምናደደው። እኔን መምሰሉ ደግሞ አስደስቶኛል እና ቁርጥ አፍንጫው፣ አይኑ፣ አስተኛኘቱ ጀምሬ ነው ጌታ። እኔን ቁርጥ ነው የሚመስለው እና እራሴን ኮፒን ያደረኩ። ለማንኛውም አቤት ውበት። እኔም ልጅ እያለው እንዲህ ነበርኩ። ያው እዚህ ጋ አቀፈው ቆራእ አን አሁን ማለት ነው ልንጣላ ነው። ልጁንም ይዤው ማለት ነው እንዲህ እገጭሻ። አሁን እ እኔ ሐኪም ቤት ማዘዋዝሩበት አቅም የለኝም። አንተ እስቲ እንደሱ ለማድረግ አቅሙ ካለ ሞክረ።

እኛ ሀገራችን ባህል ወግ አለን። በስነስርዓት ወጉንማ ታውቂዋለሽ። በጣም ወጉን ካወቅሽ ታዲያ አቋለሁ። በደንብ ለምን ወለድሽ እንዴ? ሀገር ወግ አትውልዱ ይላል? አሁን እኔ ከሀገሬና ከባህሌ እያጣላችን ያለችው እኔ በአንድ ወር ዋና አለማምደዋለሁ። ከዛ ልክ አንድ ሶስት ወር ሲሆን ደግሞ ማለት ነው በእግሩ ከሄደልኝ ወክ ምናምን ነገር አብሬው ነው

ሚልስማ እግዚአብሔር ይመስገን ልጄ ደግሞ ከመጣ በኋላ ወደዚህ ምልህ ማለት ነው ጤናዬ ብዝት ብሏል ፈጣሪ ክብሩን ጠቅልሎ ይውሰድ መድሃኒዓለም አሁን ማለት ነው የምሬን ነው ጌታም እንደኔ ደስተኛ ሰው የለም እና ለደስታዬ ምንጭ ደግሞ ይህ የመሰለ ልጅ አግኝቻለሁ ያው ብዙ ልፋቶች፣ ድካሞች ቢኖሩትም እነዛን ልፋት እና ድካሞች ተቋቁሜ ምናምን ስድስት ወር ሙሉ ስድስት ወር ነው አራት ወር ሙሉ ለፍቼ መጨረሻም ተሳካለኝ ማለት ነው። ምነው? አይ፣ ምንም አለፈው። እኔ ደድ ከምል አላልሽም አልሽ

ስትቆጣኝ ሺቤ ቀርቷል። በቅቤ ፋንታ ማለት ነው። ታዛዥ ምርጥ ምርጥ ቅባት አለ፣ እሱን ከፈለግሽ ይዛልሻሉ። ምርጥ ምርጥ ቅባት ይም አለኝ። እሱን እኔ አልፈልግም አለኝ። ግን በቃ ወግ ነው ባህል ነው ተብዬት ስባል ተቀባል የምትነጠንጠው ልጁን በቃ በቃ

ከጀርባ ሸክም ይኸውልህ፣ አየህ፣ የእውቀት ማነስ የእውቀት ማነስ። አሁን ይሄ ገና ራስ ነው፣ እግሩን አልከፈተ መሸክም አይቻልም። እሺ፣ በፊት ለፊት ገባ እግሩ ገና አንጠነከረ ይቀጫል እኮ በፊት ለፊት። ፈራንጆች እንደዚህ የሚሉት ነገር አለ አይደል? እንደዚህ ጥሬ በቃ እንደሱ ያዘው። አልፈልግም አታሳየናይ እንዲህ አው ገብቶታል። አው ገብቶኝ ገብቶኝ ገብቶኝ ያለ እንዲይዘው ከዛ አንገቱ ይወጣል እንደዚህ አለ አንድ ነው። ለማንኛውም ፋሚሊዎች አንዳንድ ጊዜ ምን አለ መሰራቸው፣ አንድ ምክር ልምከራቸው። ልጅ ይወለድ የእግዚአብሔር ስጦታ ነው፣ የሚያሳድገውም እግዚአብሔር ነው ከኛ ጋር እኛም ኃላፊነት እንዳለብን ሆኖ ማለት ነው። ግን ደግሞ ማለት ነው ይሄ ለልጅ አዎ፣ ለምሳሌ እንዴት ነው በቃ ሁሉ ነገር ላይ ጥንቅቅ ካለን ለሚበላውም፣ ለሚጠጣውም ወይንም በቃ ስንይዘውም ምናምን በጣም ይሆናል አይደለ? የምንጠነቀቅ ከሆነ መጥፎ ነው። የምሬ ነው። ጌታን እና ነፃነት ሊኖራቸው ይገባል። በነፃነት ፈታ ብለው ተዝናንተው ሪላክስ አድርገው ከልጅነታቸው ጀምሮ ማደግ አለባቸው። ባይነኝ እንደኔ ማለት ነው። አሊያም ግን ነቃ ያሉ ልጆች አይሆኑም። ለምን እንዴ ሩታ ምን ነው? እሺ አንዴ ላውራበት። እሺ ለምን እንደሆነ ልንገራችሁ እና እንዳንተ እንደ ዶሮ ገነ ጣጥሎ ይጫውቱ። ከኛ በላይ እግዚአብሔር እነዚህ ልጆች ፈጥሯል አይደለ? ይሄን ልጅ ስለታን እግዚአብሔር ነው የፈጠረውም እሱ ነው። ስለዚህ ከእኛ በላይ እሱ ይጠነቀቅላቸዋል እያንዳንዱ ነገር ማለት ነው እና እኛ ግን በዚህ ልክ እንትን ካለን መጥፎ ነው። አ ታውቅ ታይ እስኪ ጣሩን ልቆርጡ ነው ሩታ አረጌታን አንቺ ልጭካ አይነሽ ሩት ጫካ አይነሽ ማርያም ጫካ አይነሽ። እሺ እና ማለት ነው ፋሚሊ እቺ ያው ካሌ መከራ ይተበቅም፣ ግን ከእኔ በላይ ናችሁ። አብዛኛው የኛው ኦዲንሶች ማለት ነው ፋሚሊ እቺ ባይ ዘ ወይ ስልከን ሳይው ከ30 ዓመት በላይ ይበዛልና አብዛኛው ሰው የወለደ ልጆች ያሉት እናት አባቶች ናቸው። ይህን ቪዲዮ የምታዩ ሰዎች ማለት ነው። ስለዚህ ከኔ በላይ ስለምታውቁ ለእናንተ መንገር አልችልም፣ ግን ደግሞ በተረዳውትና ባየውት ልክ፣ አሁን ብዙ ጊዜ ለምንድን ነው የፈረንጅ ልጆች ቶሎ ነቃ ይላሉ? አክቲቭ ነው ጭንቅላታቸው ለምንም ነገር ምናምን እና ያ የሆነበት ምክንያት ምንም አይደለም። ከልጅነታቸው ጀምሮ በቃ በአስራ አምስተኛው ቀን ወይ በወሩ ዋና ገንዳ ላይ ሊለቋቸው ይችላሉ። ወርወረው ማለት ነው ስላችሁ ሩታ በቃ በቃ በቃ

ሁሌ ሰዓት ላንቺ ነው የዘፈን ነው የሚገባው። ቢራቢሮ ቢራ ታምራለች። ሁሌ ሰዓት ምን ነው ምን ተለኛለች ነው የሚባለው? ቢራቢሮ አባ ጨጓሪ ነው።

አንተ ፊት ትልቅ ነው። በጣም አልገባረሽ እስቲ እዚህ ሰው ወይኔ አንተ የኔን ሁለት ያክላል። ቁ የእርሻ መሬት ወይ ቁ አምስት መቶ ጋር ነው ፊቴ ብቻ መንግስት ለኮሪደር ልማት እንዳያፈርስበት

ወንድ ልጅ እኮ ማለት ነው። ፊቴ ግሬ እጅ አይልም። ለምን የሥራ ሰው ነን እኛ። እንሮዋወጣለን ካንዱ አንዱ ቦታ፣ ፀሐይ ይመታናል አንቺ ሩታ ተይ ስለተራተ ነው። ወይኔ ወይኔ፣ ልታለቅስ ነው። እይ ፀጉሯ ገብቶ ማለት ነው። ሼም ይዟት ሁልጊዜ እንደዚህ አይነት ሻርፕ ነው የምታስረው ማለት ነው። ሩታ ከመመለጧ ፀጉሯ ከመግባቱ የተነሳ ከዚህ ጋር ከግማሽ ነው ምናምን ማታለብሽ አንድ አይነት ልብስ ምናምን ዳሳይን ፎቶ አስቻለሁ እኮ እንደሳለሽ እኮ አሁን ሁልጊዜ የተለያየ ልብስ አታልብሽ። አንድ አይነት ልብስ፣ አንድ አይነት ሌላ ኮፍያው እኮ እንደሱ ስለተገረዘ እና ለማንኛውም ፋሚሊ

እሻን በረንዳ ላይ ብቻ ፀሐይ አሁን ለምሳሌ ማለት ነው። ድሮ ስንማር ቋሻ ቋር ነው ምንድነው የሚባለው በሽታ እንዳይዛቸው ነው። ከዛ እግራቸው እንደዚህ ምንድነው ብራኬት እንዳይሆን ፀሐይ ይውጣና ይሙቅ ይባላል። ነገር ሶስት ክፍል ምናምን በመስኮት ነበር የምትማረው እና ገና ነው ዘሏት አሁን ለዛ አልደረሰም ነው ስናግራችሁ ፀሐይ ዘመናው አሁንም ብታስወጡ ችግር የለም። ወይኔ እውቀት ማነስ እስከ አራት ሰዓት ነው ፀሐይ የሚሞቀው አሁን ሰዓቱ አልፏል፣ ስድስት ሰዓት ሆነ። እሺ አሁን ለሞቀው እስኪ ፀሐይ ስድስት ሰዓት ላይ አይሞቀም። ከፈለክ ዘጠኝ ሰዓት መጥተህ ቁመርት ነው ግን ከነገ ጀምሬ ገና ነው ደግሞ አልሞ አልደረሰም። እንደዛ ብርድ ነው ብርድ ነው፣ በሩን ከፍተህ ዋል። አይ ብርድ ነው። በረንዳ ላይ በረንዳ ላይ አራስ ልጅ አይወጣም።

ከአንቺ ይሻላል። ለምን ድንጋይ ካለከሽ፣ አይናከ አሁን ሄደሽ ደርሰሽበት አይሰማ አይለማ ድንጋይ መንገድ ላይ ተቀምጦ እንቅፋት ነው ማለት እኮ ድንጋይ ማለት እኮ እንቅፋት ማለት ነው። እንቅፋት እኮ ነው ድንጋይ

እኮ በቃ ቁጭ እሺ፣ እዛ ጋ አይደክምሽም? አይደክመኝም። አራት ሴት እኮ ማለት ነው ለልጄ አይደክመኝም። እኮ አራት ሴት ዋጋ እንደምትከፊ እሱ ዋጋ ያልከፈልኩ ቀመጣለሁ፣ ግን አምጪውን። ምን አለ እንደዚህ ብታመሰግኝ፣ ተንቀሳቀስና ሁርታ እንደዘበኛ ጠብቂኝ ነው። ልጅም ብትወስድብኝ ብትወስድብኝ፣ እኮ መብቴ እኮ ነው። የራሴ ልጅ ነው። አንቺ ጋር በእግሩ ሄድ ሲጀምር፣ ከፈለግ ሰጠህና አዝናንተው ትመልስልኛለህ። ተው እረፍ እረፍ አትቀስቅሰው መነሳት የለበትም መነሳት የለበትም ታ ማለት ነው እሺ እኔ እኮ ማለት ነው የራሴን መብት እንድጠቀም ፍቀድልኝ ገባሽ ሁሉም ሰው መብት አለው መብት የሚባል ነገር አለ። ከባሽ እኔ ዚህ መጥቺ ልጅ ለማየት ምለፋው ልፋት ከአንቺም ጭምር ለሁላችንም ለሁላችንም ነው። ስለዚህ ወንድ ልጅ ዞሩ ለፍቶ ጥሩ ግሩ ለልጁ ነው። ወዴት ነው